አሜሪካ ላይ ከአንቺ በላይ ፌመስ አለ እንዴ? ኢትዮጵያ ንገረኝ። ኢትዮጵያ ላይ ያውቁኛል እንዴ? እናንተ ጋር አዲስ አበባ እንዴ? በደንብ ነው የሚያውቁሽ። ኢንተርኔት ምንም ያላሳወቀው የለም እኮ ቤታዬ። እሱ እውነት ነው። አንድ ቀን እኮ ሄጄ ቤት ቬሪ ፈኒ ብለህ፣ ኮመንት ላይ ስቀ ካለፍከኝ። አሁን እኮ መሄድ ምናምን የሚያናድድ ሰው ሆንኩልሽ ቤታ። መሄድ መሳደብ ምናምን ሰዎች ቢረጡኝ ምንም አይመስለኝም። ትከሻ የጠነከረ አሜሪካ ስላለች ነው። አንቺ ኢትዮጵያ ብትሆኚ እንዴ። ክፉ እኮ አልተናገርኩም። ችግሩ የአንቺ ስድብ እኮ ስድብ አይደለም፣ ምርቃት ነው። አንድ ቀን እኮ ነው ጋይስ የሆነ ሰው ደጋግሞ ደጋግሞ ይጠይቀዋል ላይ አወነ ባበደው አይ ቲንክ ቸኩሎ የሆነ የጠየቀ እንዴት እንደሆነ አላቅምቻ ሂሳብ ነገር ነው የጠየቀ እንትን ሲደመር እንትን ምናምን ይላልሳ። መንሱርም እንዲቀለው ከፈለጋችሁ ሽቶ ደርድሩ እና ከዛ ማል እየቀነሳቸው ግን እሱንም አላለኝም ሳቀ ስቆ አለፈ አሁን እዛ በሆነ ይሄ ያስከስሰኝ ነበረ መንሱር ይሄ አስከስስም ይሄ አያስከስስም ግን ኢትዮጵያ ውስጥ አሁን ምን ተጀምሯል መሰለኝ መንግስትም ሲሪየስሊ ነው የሚሰራበት እንደዚህ አይነት ነገር እኔ አሁን የሆነ ሰው ሰደበኝ ክብሬን ነካ ድርጅቴን ነካ እኔን ማንነቴን አዋረደ ሰው ጋር እንዳልገናኝ ማለት ከሰው ጋር ክብር እንዳጣ አደረገኝ ብዬ ስከስ ትኩረት አድርጎ ነው የሚወስዱት። ለምን በሚዲያ ያው ስድቡ ስለበዛ ገባሽ። በጣም እኮ ከፍተኛ የህግ አንቀጽ አለው ስድብ፣ ግን ያው አይተገበርም። ብዙዎች ወደ ህግ አይሄዱም። ለምንድን ነው ይበዛል፣ እንትኑ ላይክ ይበዛባቸዋል። ያው ሞስትሊ ሰው ቢዚ ነው ምናምን። እኔ የድርጅቴ ጠበቃ አለኝ የራሴ ጠበቃ አለኝ። አሁን ደግሞ ምን ላደርግ ነው መስለሽ፣ የተወሰነ አሁን ለምሳሌ አይኔን አይኔን ብሎ የሚሳደብ ሰው ለአይኔ አንድ ጠበቃ አቆማለሁ፣ ለሰውነቴ አንድ ጠበቃ አቆማለሁ፣ ለእጅ ጠበቃ አቆማለሁ። ለተልም ለሁሉም አካሌል ነክቶ ለነካ የራሱ ጠበቃ አለው። ለምን ቆይ ለምን አት ገጥማቸው ግጥም ድብድብ ምናምን ወይ ማስደብደብ ወይ የሆነ ነገር ደረጃ ድረስ እንደዛ አይነት ነገር ውስጥ አልገባም። ቤታ ለምን መሰለሽ እናቴ ምን ብለኛለች መሰለች? ይታየ ለሰው እንዳትነግሪ ግን ይህን ነገር እሺ። ፈሪ ለእናቱ አለች። እኔ አሁን የሆነ ሰው ሊመታኝ ቢመጣ ሮጣለሁ። ቤታዬ ለምን መሰለሽ? በዚህ ዘመን ፋራምት የሚባል ታውቂያለሽ? በፋራምት የሆነ ቦታ ብመታው ጠባሳ ነው የሚሆነው፣ ወይ ይታሰራለው፣ የሆነ ነገር ይፈጠራል፣ ወይ በብር ትደራደር ያለሽ፣ ወይ ደግሞ ያ ሰው ዕድሜ ልኩን ያን ጠባሳ ባየ ቁጥር መንሶር ነው እንደዚህ ያደረገኝ እያለ እንትን ያደርግብሻል። እና እኔ በህይወት ዘመኔ በህይወት ዘመኔ ተደባድቤ ከሰው ጋር ኔቨር ኤቨር ሮጣለሁ። ኔ ፈሪ ነው ብሉኝ ይሻለኛል። እናቴ ለምንስ ልመታ ቢመታኝና ደግሞ ቢጎዳኝስ ምን ይጠቅማል? ስትቤታነገሰውነት አካል ጠበቃ ቆማለሁ ነው በላይ አዎ፣ እሱ እኮ ጀግና ነው ተደባዳቢ ነው ምናምን የሚባሉ ሰዎች ወይኔ ቤት ናቸው። እናቴ ዛሬ እንደ እኔ ግን ፈሪ ለእናቱ የሚሉት ሚሮቱትሰላሚ ሰው ከሰዓት ታውቃለህ፣ እንደዚህ በመቶብክ እንዲህ ደረጃ ተሳድበው ወይ ምናምን መጥፎ ነገር ብለው ከሰ እዚህ የሚገላኝ ሳላወጣው ከስቼው ቢሮ የመቶ ጉልበቴ ላይ ወድቆ ይቅርታ ጠይቆኝ ይቅርታ ብያን ስቻለሁ። ሰው አላሳስርም፣ ግን በጣም ነው የሚከብደኝ እሱን ነገር ነው። እኔ አልችልም። ይቅርታ ትልቅነት ነው። ነው በጣም ሳይለኝም ራሱ ምተውበት ጊዜ አለ። አሁን በቀደም የሆነ ሰው የሆነ ዘፋኝ ሰድቦኝ ነበር። ታስታውሽ እንደሆን ቃቄ ነው ማን የሚሉት ዘፋኝ። እሱ አሁን ልንገርሽ፣ ህጉ የሚለው በጣም ከባድ ነበር፣ ግን ሁኔታውን ሳየው፣ አሁን እኔ ሲሪየስ አድርጌ ወደ ህግ ከወሰድኩት ነገሮቹ ወደ ኮምፕሊኬት ይሆናሉ። ገባሽ? ስለዚህ ምን ብሎ ምን ብሎ ሰድቦ ነው መጥፎ የዛሬ ሶስት ዓመት ቢሮ መጥቶ ነበር። የዛሬ ሶስት ዓመት አስቢ፣ የዛሬ ሶስት ዓመት ቢሮ መጥቶ ስፖንሰር ይጠይቀኛል። የሆነ ማለት ያው ሁሉም ሰው ፕሮፖዛል ይዞ ይመጣ አይደለ? ፕሮፖዛል ይዞ መጣና ስፖንሰር ጠየቀኝ። ታንክ ዩ። ከዛ በኋላ በማናጀር ወንበር ነበረ። በጣም ቢሮዬ ሌግጀሪ ቢሮ ነው። ትልቅ ስክሪን አለ ምናምን ምናምን። ከማናጀር ወንበር ተነስቼ የእሱን ዘፈን ስክሪን ላይ አስከፍቼ ሳየው በጣም የማውቀው ዘፈን ነው። ከዚህ ተነስቼ እሱ አጠገብጄ በክብር ቁጭ ብዬ አናገርኩት። ምንድን ነው የሚለው እሱ ተሽከረከረብኝ አለ። ጭራሽ እኔ ክብር ሰጥቼው አጠገቡ የተቀመጥኩትን ተሽከረከረብኝ። እሱ ወንጀል አይደለም መሽከርከር፣ ችግር የለም ትሽከረከር። ያለሽ ግን ችግር የፈጠረው ምኑ ላይ መሰለሽ አንደኛ እኔን የምታግዙኝ ሀብታሞች መንሱርን አግዙት መንሱር ድሃ ነው አለይቃሁንም ልጠይቅ ይሄ በገንዘብ ሶሪ ያቋረጥኩት በ አላወቅኩት ጋይስ ቃቄን ዘፈኑን በሰማ ላቆ ይችላሉ። አትበሳጩ። እንትን ምንድን ነው በገንዘብ ዙሪያ የለህም ምናምን ውሸት ነው ይባላል የፕራይቬት ጄትምናምን ውሸት ነው ፕሬኒየም ምናምን ብቻ አለኝ ብልሃል መሰለኝ እኔ እንጃ ብቻ ሁሉም ውሸት ነው ሳክስ ነው ይላሉ። ለምንድን ነው ምን ከምንድን ነው ቆይ የመጣ ላይክ አሁን ስትታሳያለ ኢትዮጵያ ውስጥ ልንገርሽ፣ ኢትዮጵያ ውስጥ አንቺ ሰላማዊ ኑሮ ከኖርሽ የሀገርሽን ሕግ አክብረሽ ወንጀለኛ ምናምን ሰው ከመሳደብ ወደኋላ አይልም። እኔ የዛሬ 2015 ዓ ምት ነው መሰለኝ ምርጫ ላይ በጣም የምወደው ማይ ላብሊ ፕራይም ሚኒስተር ወደ ጅማ ሲሄድ ከጓደኞቼ ጋር ፕራይቬት ጄት ተከራይተን ሄድን። ፕራይቬት ጄት ሬንት ማድረግ እንደሚቻል ታውቂያለሽ? አሜሪካ መቼም ለእናንተ አይነገርም። ኢትዮጵያ ውስጥ እራሱ አለ። ፕራይቬት ጀት ተከራይተሽ ትሄጃለሽ። በዛ ፕራይቬት ጀት ሲሄድ አራት ምናምን ሁነን ከፕራይም ሚኒስቴሩ እዛ ሄዱ፣ እኛም ተከትለን ሄድን። ይሄ መብት ነው። ምንም ችግድግ ለድጋፍ ነው፣ ሄድ ነው። ከዛ በኋላ ስንመለስ ቪዲዮ ፖስት አድርጌ ነበር እና ትልቅ የኢቲቪ ፕሮግራም መሰለኝ፣ አይዶ ብቻ የሆነ ፕሮግራም ላይ ያ ፕራይቬት ጀት የማን ነው ብሎ ጠየቀኝ። አይ እኔ ፕራይቬት ጀት የለኝም ተከራይተን ነው የሆነው ከጓደኞች ጋር ነገር ግን ለሚቀጥለው 2016 17 ኢንሻአላ እገዛለሁ ይሄ ኢንሻአላ ነው እኮ ምን አንቺ አሁን የሆነ ነገር አደርጋለሁ ፈጣሪ ካለ የምትይው ነገር የለም እቅድሽ ውስጥ እንደዛ አልኩኝ ያቺን ነገር ኢንሻአላ ያልኳትን ቆረጧት 2016 17 ያልኩትን ቆረጧት 2016 አድርገው የት አለ ፕራይቬት ጀቱ ይሻል የሀበሻ ግን እኔ አለኝ ብያ ግን እኔ ድሃ አይደለሁም፣ ድሃ አይደለሁም። በጣም ጥሩ ቢዝነስ ነው የምሰራው። አራት አምስት ስድስት ሰባት ቢዝነሶች ራን አደርጋለሁ፣ ለመንግስት ታክስ እከፍላለሁ። አንድም ቀን ግን ሀብታም ነኝ ብዬ አላውቅም፣ ግን ድሃ አደለውም። ሁሌም የምናገረው ምንድን ነው? አሁን ሰው የተለየ እንትን የሚያደናግረው ምንድን ነው ይሄ አለ አይደለ? በቃ በጣም አንዳንዱ ከፍ አድርጎሽ የሆነ ቢሊዮነር ምናምን ነገር ያደርግሻል። ገባሽ? አንዳንዱ ደግሞ ሳክስ ነው ይልሻል። ግን የኛ ሳክስ አይደለም። ኤም ላይ ነው ያለነው አሁን ሱን ወደ ቢ እንገባለን። አሜን ኢን አኔም ኦፍ ጋድ ይሄንን አሁን የታ ለ ቢዩ ይሻል ከአመት በኋላ ከባድ ከባድ ነው። ሶሻል ሚዲያ ላይ ከባድ ነው እኮ ሀሳብ ለመግለጽ ይእና ተመልሰ ወደ እኛ አትመጣም፣ እንዲ ወደ እኛ አትመጣም፣ ተመልሰ ወደ አሜሪካ አሜሪካ እመጣለሁ። ለእንትን ምንድን ነው ሆፍሳና ለእግር ኳስ የሆነ ዝግጅታ ሳና በሱ እመጣለሁ። እንሻ ሁለት ዓመት ቪዛ ስላለኝ እመጣለሁ ብዬ አስባለሁ። የት ስቴት? እኔ ካንሳስ ነኝ። አይ እኛ ጋር ናይንዋን ዋና እንደውል ለማሳብ አይግባክና እኔ ያለው በስቴት የሚደውል የለው አሜሪካ ራሱ አሁን ናይን ዋን ዋን ጥንቃቄ አድርጉ እያለች ነው አሉ። ዝም ብላችሁ አትደውሉ ሰው ላይ መንሱርን የሚያክል ሰው ወደ ሀገሩ መልሰዋል፣ እና ተጠንቀቁ እያለ ነው። አንቺ ግን ደውለሽ ሜሬጅ ነበረሽ እንዴ? የለኝም፣ ግን ትዳር አልነበረኝም ግን፣ ጓደኛ ነበረኝ እንዲህ ለምረው ምደውልበት

ሁሉ ሰላም ቱን ዝቅ አርገው ትንሽ። መንሱር ተግንባረ መላ ትታይም ያ ምን ትላለህ? መንሱር ለአግባሽ ትዳር ከሌለሽ እያለኝ ነበረ። ምን ትላለህ? የአንቺ ምርጫ ነው መንሱር። እንደምታየው ምርጥ ጎበዝ ነው። ምን ይወጣለታል? ታግባሽ ያው እንዴት ነው? አይጎዳኝም። መንሱር እንዳውም አንቺ ባትጎጁም እየፈራል። አሁን አሜሪካኖችን አይፈልግም ይፈራል። ችግሩ ያ ነው፣ ችግሩ ያው ተዝቀደም ይፈራል ነው መንሱር ትፈራለህ? እንደ አሜሪካ ነው እዚህ። ለምን እፈራለሁ እንዴ? ሁሉም ሰው ለእኔ አንድ አይደለም ሰው እያንዳንዱ የተለያየ ባህርይ፣ ያለው የተለያየ የራሱ የሆነ ነገር አለው። እንዲያውም አሜሪካ ነው መፈልገው በቃ። ቤታዩ ተስማምታለች። ቤቲ እሱ ተስማምቷል ወይ ነው እሚገርምህ። ልታቃጥለኝ ነው ልታንገበግበኝ ነው። ወይ እሷንም አገባው ነው ምን ልት እንድታርግ ተው። እንዲሰሂደው በአላ ቆይ ለምንድን ነው ወንዶች እንደዚያ ልታ- ቆይ ቤት አልታንገበገበ እንትኑ አሁን ምን አደርጋለሁ እኔ እንደ እኔ ጨዋ የለም ምን መሰለ መንሱሬው መንሱሬው ምን መሰለ ሴቶች እንደ እንዝሀለን እንደ ቤት ያለ ሴቶች ለባሎቻቸው በጣም መሬት ነው የሚሆኑት እርግጠኛ ነኝ የሚለ ትክክል ለባሎቻቸው በጣም ጎበዝ በጣም ሀሳቢ ነው የሚሆኑ ዝም እንደ ሶሻል ሚዲያ እንዳታያቸ ስለዚህ፣ እዚህ ሚዲያ ላይ ያላት ማንነት እቤቷ በህይወቷ ውስጥ ይኖረብል ብለ እንዳጠረጥር እና እንዳትፈራ እንዴት ማድረግ ነው? ሚዲያ ላይ ያለውን ነገርና ቤት ውስጥ ያለው ነገር የተለያየ ነው ብትለኝ አልቀበልም። ለምን ብትለኝ የሆነ ፐርሰንት ሪል ላይፋቸው አለ ሶሻል ሚዲያ ላይ የሰው ልጅ እውነቴን ነው የምነግርህ፣ ሪል ላይፉ አለ። አይ ነው አሁን ለምሳሌ ዝም በአካል ባገኛ አልሳደብም፣ እን መቻበድኩ፣ ዝም ብዬ አልሳደ። ማንም ሰው ላይክ መቶ ከነካኝ በአቅሜ እንትን ራሴን ልጠብቅ እችላለሁ፣ ምና እንጂ እንደዚህ ዝብ ምናባ ያሳያል አንተ ምናምን እያልኩኝ ዝም ብዬ አልሳደብ። ገብቶሃል። ቅድም ደግሞ ነእኔ ድብድብ አልችልም እፈራለሁ አልኩኝ። ምን ልሆን ነው አንቺ ስትጠይቅ እኔ እኮ እንዳልጣለማ ከሴት ስሆን እራሴ ችለዋለሁ። በሶሻል ሚዲያ ሚሆን ማጅማ መንሱር፣ በሶሻል ሚዲያ ሚሆን በውጭ በሱቅ ይሆን በመንገድ ይሁን የምታገኛቸው የሆኑ ሰበር ያሉ ሴቶች ቤት ብታያቸው በጣም አደገኛ ናቸው። ጣብጣብ አርጉ አይቻ እንትናቸው ማክለሻ በቃ አሁን ቀይሳያነገሩ ደግሞ በውጭ ስታቸው ቀበጥ ቀበጥ ምናምን የሚ ኖ ኖ መንሱር፣ አሁን እዚ ቲክቶክ ላይ ካያቸው ሳያ ጤነኛ ጤነኛ ሆነው መተው ማለት ነው። ከዛ በኋላ ቲክቶኩ ራሱ እኮ ነው ሰይጣን የሚያረገ አሁን ሰላም ሆኖ እንዲታደር አሁን አንዲቷ ማለት ነው ከባሏ ጋር መታ ሁለት እጃቸውን ተያይዘው ትዳር ክቡር ነው ምናምን ሲሉ የነበሩ ሰዎች እያስተማሩ እኮ ነው። በሳምንቱ ባሌና ትናገሩት እናንተ ቆረቆንዳ ጊሽ ጣራ ስያለች ትሳደባለች። ኮመንት እያየ ማነው? ትልልቅ ሰዎች ናቸው። ቆሰ እያገባ ካለ ላይክ ይለውጡሃል። ላይክ ቲክቶክ እራሱ ሰዎችን ይለውጣል። ያለ ባህሪ ባህሪ ነው የሚሰጠው። በዚያ አታምንም መንሱር? የሚለወጠው እሷ ሳትሆን እሱ ነው የሚለወጠው። የሚመሰለሽ ገና ሲመጡ አሪፍ ሆነው ይመጡና ወንዱ በሚሰጠው ኮሜንት የተነሳ እስቷን ችላ ሲላ ታያለች። የአንግዜ ነው ትናገረው እ ኖር እንደ ድሮ ከሆነ ወቅ ስቷ ትናገረው። ይህን ማወቅ አለብን። እኔ ምን አየሁ መሰለህ ኤቪደንስ በጣም አሁን አሁን ተፋቷል። ወይንጋ ተፋቷል። አሁን እዚሁ ሚድ ቲክቶክ ላይ አብሮ ላይቭ ገብተው አብሮ እየደነሱ እየጨፈሩ ምን እያሉ ያው፣ የሰው ልጅ ፓስት ላይፍ አለው። ማንኛውም ሰው መቼም የሆነ ላይፍ ሳይኖሮ ወደ ሆነ ነገር አይሄድም። ላይፍ አለው ሁሉም ሰው። እሷና እሱ እየደነሱ እያሉ ለካ የሆነ ኤግስ ከሌሎ፣ ይኸው እየደወለ ነው እኔ ጋ ይሄ ደግሞ ልክ አብዛኛው ላይ በለው ፋስት ላይፍ አላቸውና ላይፍ ገብተው በጣም በቃ ሺ ምናምን ሰው ነው የሚያያቸው። ቁጭ ብሎ እየደነሱ እየጠጡ፣ እንዲሁ እያደረጉ ምናምን። ከዛ የሆነ ሰው የእሷ የሆነ ሰው ኮሜንት ያደርጋል። ለካ ይሄኛውም ያውቃል ባልየውም ያውቃል። እሱ ኦፍኮርስ ተነጋግረዋል ማለት ነው ከዚህ በፊት አበደጅ አበደሱ እንዴት ይሄን ኮሜንት ሊያደርግ ቻለ ሲል፣ ምን ያገባህ አለችው፣ በለው ጦርነት ተፈጠረ። እርግጠኛ ነኝ ማን እንደሆነ እናንተም ታውቃላችሁ ይሄንን ነገር። ከዛ ስቲል ይሄው መጨረሻቸው። እኔ ያን ቀን ወላሂ ይፋጣሉ ብዬ ነበረ። ይሄው መጨረሻቸው ተፋተው መጥፎ ደረጃ ላይ ደርሰዋል። እኔ በምንም ተአምር ሚስት ሊኖረኝ ከሚስቴ ጋር ላይፍ ኔቨር ቨር አልገባም። ጭራሽ ኮሜንቷንም አላይም ላይንም አላይም ጽፋ። ሲጀመር ሶሻል ሚዲያ ላይ ያለ ሰው አላህ እንዲሰጠኝ አልፈልግም። እንግዲህ ርዝቅህ ነው። ሶሻል ሚዲያ አፍቃሪ ከሆነ ኔ ጋ የመጣው ምንም ማድረግ አልችልም፣ ግን የኔንም ላይቭ እንድታይ አልፈልግም፣ የእሷንም ላይቭ እንድታይ አልፈልግም። ስራሽ አብሮ መግባት እንደዚህ አዱ ብላ እንዴት ይሆናል? ጭቅጭቅ ነው የሚፈጥረው። ስለዚህ እኔ በላይቭ ገብቼ ከሚስቴ ጋ ስለ ትዳር ራስ ነው ከቻልኩ ብቻ አይነትዬ ነው ማስተመሆኑ እኔ እኔ ሁ እኔም የሆነ ፍቅረኛ ምናምን ከያዝ ቲክቶክ ላይ ሰው እንዲያውቀው አልፈልግም። ሶሻል ሚዲያ ላይ ራሱን የወልጠ ይኖር እኔ አንድ እወጥቻለሁ መጥቼ አልመለስም። ያ ሰያም እኮ እንደዛ እኮ ነው፣ ድብቅ አርጎ እኮ ነው እንዴ። አንድ ቀን እኔ የሰይድን ሚስት ማሻአላ ሚስቶቼ፣ መንሱር አራት ማግባት ትችላለህ፣ አለ መንሱር። አቅሙ ካለህ አቅሙ አለ። አልሐምዱላህ አቅሙ መች ጠፋ? አራት ሚስት ነው የጠፋው እንጂ፣ ነው አቅሙ ጠፍቷል አይደለም። ጥያቄው ነው እንጂ የምነግርህ፣ ላይክ አቅም ካለህ ማግባት ይቻላል። ለሙላ ናቹራል አቅሙም አለ ገንዘቡም አለ። ግን አራት ተስማምቶ የሚመጣ ባገኝ በአገኝ